አቶ ሁሴን ሲራጅ በአዲስ አበባ ከተማ የዘነበ ወርቅ አካባቢ ነዋሪ ናቸው። የኑሮ ውድነትን በማረጋጋት ሂደት ውስጥ ጉልህ ሚና ባላቸው ሸማች ህብረት ስራ ማህበራት ላይ በተመጣጣኝ ዋጋ መሰረታዊ የምግብና የፍጆታ እቃዎችን እንደሚሸምቱ ያነሳሉ። ለዚህ ደግሞ አንደኛው ምክንያታቸው በመደበኛ ነጋዴና በህብረት ስራ ማህበራት መካከል የዋጋ ልዩነት ስላለ ዘወትር ግብይት የሚፈጽሙት በህብረት ስራ ማህበራት ነው። ይሄ ሸማች ከተመሰረተበት ጊዜ ጀምሮ ከህብረት ሱቅ ከነበረበት ጊዜ ጀምሮ የዚህ የህብረተሰቡ ሸማች አገልግሎት ተጠቃሚ ነኝ። ሌላ ቦታም አልገዛም እኔ። ልዩነት አለው ብዙ ልዩነት። በአንድ ኪሎ ሁለት ብር ልዩነት ማለት እኮ ብዙ ነው። ሀምሳ ኪሎ የሚገዛ ከሆነ ሁለት ብር ልዩነት መቶ ብር ነው። መቶ ብር ለወፍጮ በአብዛኛው የምንፈልገውን ምርት እናገኛለን። ሸማች ህብረት ስራ ማህበራት የኑሮ ውድነት እንዲረጋጋ የተሻለ አገልግሎት እየሰጡና ሚናቸውንም እየተወጡ ነው የሚሉት ደግሞ ሌላኛው የህብረት ስራ ማህበራት ደንበኛ አቶ አደመዳምጤ ናቸው። ያው አመዛዝን እንገዛለን። አቅርቦቱ ጥሩ ነው። በጣም ሰው እንደሚፈልገው ነው የሚያገኝ እዚህ ቦታ ላይ ምርቱ ጥራት ያው እኛም ስናመርቶ በነበር ሰዓት አንደኛና ሁለተኛ የሚል አለ። በእርግጥ ያው ጤፋቸው በተመጣጣይ ዋጋ ነው አንደኛና ሁለት ቢሆንም እስከ አራት አይነት ነው እዚህ አሁን ጤፍ ያየሁት። ያው አቅሙ እንደፈለገው እንዲገዛ ነው ሊያቀርቡ የቻሉ። በመዲናዋ በሸማች ህብረት ስራ ማህበራት፣ በሰንበት ገበያ፣ በሸማች ሱቆች እንዲሁም ህዝብ መዝናኛ ቦታዎች በኩል ምርቶችን በማቅረብ ገበያውን የማረጋጋት ስራም እየተሰራ ይገኛል። መቶ አምሳ አራት የሸማች ህብረት ስራ ማህበራቶች አሉ። አስራ አንድ ዩኒዮኖች አሉ አንድ ላይ 165 የሚሆኑ አሉ። እነኚህ 165ቱ ገበያን ከማረጋጋት አንጻር በርካታ ስራዎች ናቸው ሲሰሩ የቆዩት ማለት ነው። ገበያውን እንዲያረጋጉና ምርቶችን በቅናሽ ዋጋ እንዲያቀርቡ ተብለው ከባላደራ ለሸማቾች ተላልፈው ግለሰቦች ሲጠቀሙባቸው ከነበሩ 2885 ቦታዎች ውስጥም ከ1250 በላይ የሚሆኑትን በማስለቀቅ ሸማቾች እንዲሰሩበት ተደርጓል። ወፍጮ ቤት፣ መጋዘኖች ሱፐር ማርኬቶች አሉ። እነኚህ ናቸው ተበትነው ወደ 2885 ያልኩት የተዘረዘሩት ማለት ነው። እነኚህ 1369 የሚሆኑ ከዛ ተከራይተው ነው። ክራዩ ደግሞ በጣም ዝቅተኛ ነው። ለአባሉ ብዙም ህይወቱን የማይቀይር ካፒታላቸውን ያላሳደገ ቦርድ የነበሩ ኮሚቴ የነበሩ ሁለት ሶስት ቦታ ይዞ ሲጠቀሙበት የነበረ ነበረና የህብረት ስራ ኮሚሽን ሪፎርሙ ላይ በርካታ ስራዎችን በመስራት እነኚህ ከ1250 በላይ ከክራይ አስደቅቅን ሸማቾቹ እንዲሰሩበት ተደርጓል። በአዲስ አበባ ከተማ ያለውን ገበያ በማረጋጋትና የምርት ትስስር በመፍጠር ሂደት በተለይም በግብርና ምርቶች አቅርቦት ላይ ከፌዴራል ጀምሮ በየደረጃው ያሉ የዘርፉ ተቋማት በቅንጅት ሰርተዋል። የምርት ጥራት ላይም በጣም መሻሻሎች አሉ። እኛ ሸማች ከክልል አምራቾች ጋር በቀጥታ ነው ምርት ትስስር የምናደርገው። መድረኮች ይፈጠራሉ። አሁንም ፕሮግራም አለን። የኢንዱስትሪ ምርትም የግብርና ምርትም በጣም የተሻሉ ከፍተኛ አስመጪዎች ካገኘን የኢንዱስትሪ ምርቶች ሀገር ውስጥ ደግሞ አምራቾች ካለን ለነሱ በጣም ቅድሚያ በመስጠት የግብርና ምርቶች ደግሞ የክልል ዩኒየኖች በተለይ የኦሮሚያ ዩኒየኖች በዚህ እንደ ምሳሌ ልናነሳ እንችላለን ማለት ነው። ከዚህ ባለፈም ምርቶች ሲገቡ የዩኒየን የጥራት ኮሚቴ የጥራት ችግር እንደሌለ ለይቶና አረጋግጦ በተመጣጣኝ ዋጋ የሚያስገባበት አሰራር አለ። በሸማች ህብረት ስራ ማህበራት ለአቻ ማህበራት ተሞክሮ የሚሆን ስራ እየተከናወነ ሲሆን ህብረተሰቡ ምርት ሲገዛ የምርት ጥራት ጉድለት ሲያጋጥመው ጥቆማ ቢሰጥ ማስተካከያዎች እንደሚደረጉም ተጠቅሷል። ምርቱ የጥራት ጉድለት አለ ከተባለ ክልሉም ይመለስ እሱ አይታችሁ ውሰዱ፣ መርጣችሁ ውሰዱ ብለው ነው። በዚህ ልክ ነው የውስር ነው። ስለዚህ ዳሰሳዎችንም አጥንተና ሰርተናል። በእኛ በቀጥታ አስተሳስሮ እኛ ይሄንን ከዚህ ጊዜ ከዚህ ጊዜ ሳይሆን አምራች ገበያ ለገበያ ይገናኛሉ። እንደ አመራር እውቅና ይኖረናል። ውል አላቸው። ምናልባት የጥራት ጉድለት ካጋጠመ ይመለሳል ማለት ነው ምርቱ በተለይም የኑሮ ውድነቱን ለማረጋጋት ሻጭና ሸማች የሚገናኝበት ትስስር በመፈጠሩ የዋጋ ግሽበት ረገብ ብሏል። የዋጋ ንረቱን ለማረጋጋት 440 ቢሊየን ብር ድጎማ ተደርጓል። በስድስተኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ሀሳብ ነው። የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንደይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ለመምር ነው። እሱ ሻጭና ገዢ አምራችና ምርት ፈላጊ ለማገናኘት በእጅጉ አግዟል። ባለፈው ዓመት ለሴፍቲኔት 60 ቢሊየን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊየን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ በድምሩ 440 ቢሊየን ብር ገደማ ድጎማ ወጥተናል። በዚህም የጥቅምት ወር የዋጋ ንረት ወደ 11.7 በመቶ መውረዱንና ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ መመዝገቡን አንስተው በቀጣይም ወደ አንድ አሃዝ ለማውረድ ይሰራል ነው ያሉት።